ቅዱስ አህዱ አምላክ አመስራ ወሰቡ ለሚያዝያ በዛቲ እለት ኮነ ሰማይ ተከፍቶ ክቡር ፊቅጦር። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም ሚያዝያ ያሰባት ቀን የከበረ ቅዱስ ፊቅጦር በሰማይትነት አረፈ። ስሙ ሄርማኖስ ነው። እርሱም ለዲዮ ቅልጥያኖስ የአማካሪዎቹና የሰራዊቱ አለቃ ነው። ስለ አምልኮታው ስራ፣ ምክሩና ንግግሩ ሁሉ ከእርሱ ጋር ነበር። የእናቱ ስም ማርታ ይባላል። በክርስትናዋ የጸናች ብጽዕት ናት። ቅዱስ ፊቅጦርን ባደገ ጊዜ አባቱ ወደ ንጉስ አቀረበው። ንጉሱም በመንግስቱ ውስጥ ሶስተኛ ማዕረግ አድርጎ ሾመው። በዚያን ጊዜ እድሜው ሀያ አመት ነበረ። እርሱም የዚህን ዓለም ክብር ናቀ። ስጋ አይበላም፣ ወይን አይጠጣም፣ ዘወትርም ይጾማል። ጸሎትንም ባለማቋረጥ በቀንና በሌሊት ይጸልያል። በክብር ባለቤት ክርስቶስ ስም የታሰሩትን ይጎበኛቸዋል። ለዶዎችና ለምስኪኖችም ይመጸውታል። የቅዱሳን ቆዝሞስና ድሚያኖስ እናት ቅድስት የወዳዳን በገደሏት ጊዜ ንጉሡን ስለመፍራት ሊቀብራት ማንም አልደፈረም። የቅዱስ የከጦርን መጥቶ ስጋዋን ወሰደ። ከንጉሥ ስለሚመጣው ቅጣት ይፈራ ቀበር አጣዋስ ስለማምለኩ አባቱን ዘወትር የሚገስጸውና ብዙ ጊዜም የሚመክረው ሆነ። አባቱም ወደ ንጉሥ ከሰሰው እንጃ አልሰማውም። ተከሶም ወደ ንጉስ ባቀረቡት ጊዜ አማልክት ያልሆኑ ርኩሳን ጣዖታትን ለሚያመልክ ሰነፍ፣ ዝንጉልቤ ለሆነ ንጉሥ አላገለግልም። ከዛሬ ጀምሮ ለህያው ንጉሥ ክርስቶስ እገዛለሁ የሰጠኝንም ህንሳ ብሎ ከፊቱ ትጥቁም ፈትቶ ጣለለት። አባቱ ህርማኖስም ወደ እስክንድሪያ እንዲልከውና በሄርሜንዎስ መኮንን ዘንድ በዚያ ፍቅጥ ወር እንዲቀጣ ንጉሱን መከረው። በዚያን ጊዜም ከአደባባይ ያወጡት፣ እናቱን በብዙ ልቅሶ ልትሸኘው መጣች። እርሱም ሲመግባቸው ስለነበሩ የታሰሩ ምእመናን፣ ስለድኆችና መስኪኖች፣ ስለሙት ልጆችና ስለባልቴቶች የሚሹትን በመስጠት እንድትጎበኛቸው አዘዛት። ከዚያ አፉን ለጉመው ወሰዱት። በእስክንድርያ ሀገር ወደ መኮንኑ ሄርሜኔዎስ ዘንድ በደረሰ ጊዜ ታላቅ ስቃይን አሰቃዩት። እግዚአብሔር መልአክ ወደ ሰማያት አውጥቶ ስለ ክብራቸው ለመናገር የሚያስጨንቁ የብርሃን ማደሪያዎችን አሳይቶ ወደ መኖሪያው መለሰው። መኮንኑን በእሳት ባፈሉት በዝፍት በዲን ደግሞ አስተቃየው። ከዚያም በብረት አልጋ ላይ አስተኝተው ከበታች እሳትን አነደዱ። ደግሞ ከውሽባ መንደጃ ውስጥ ጨመሩት። በየአይነቱ በሆነ ስቃይም አሰቃዩት። የክብር ባለቤት ጌታችን የሚያጸናውና ከስቃዩ ያስታግሰው መልአኩንም ልኮ ከቁስሉ ይፈውሰው ነበር። ከዚህም በኋላ ወደ ነው ከተማ ላከው። በዚያም ታላቅ ዘቃይና አሰቃዩት። ምላሱን ቆረጡ። በሳት ያጋሏቸውን ቺንካሮች በጎኖች ውስጥ ጨመሩ። እግዚአብሔር ግጽንቶ አስታግሶ ያለ ጉዳት በደና ያስለሳዋል። ከዚህም በኋላ በዚያ በራብ እንዲሞት ከዱር ባለ ግንብ ውስጥ አሰሩት። እርሱ ግን መጥረብ የሚያውቅ ስለሆነ ላይዳዎችን በመጥረብና በመሸጥ በየጥቂቱ እየተመገበ የቀረው ለዶች እየሸጠ ኖረ። አንድ መኮንንም መጥቶ በዚህ ግን በአቅራቢያ አደረ። ስለቅዱስ ፊቅጦርም እርሱ የንጉሥ የሰራዊት አለቃ የሆነ የህርማኖስ ልጅ እንደሆነ ነገሩት። መኳንኑም ወደርሶ አቅርቦ ብዙ ሸነገለው። ባልሰማውም ጊዜ ያሰቃዩት ዘንድ አዘዘ። ጅማቶቹን መዘዙ፣ አፉን መቱት፣ ቁልቁል ሰቅለው በእጆቹ ላይ ከባድ ደንጊያን ጠለጠሉ። ከዚያም ከሚነድ እሳት ውስጥ ጨመሩት። ሙጫ ደሮ፣ ማርና ዘይትን አፍልተው በላዩ ደፉበት። በማበራያ ማበራዩት። አፉንም በአሞትና በእሬታ መረሩት። አይኖቹንም አወለቁት። ደግሞም ዘግዝቀው ሰቀሉት። የክብር ባለቤት ጌታችን ኢየሱስ ክርስቶስም ተገልጾለት አጸናው፣ አረጋጋው ስሮቹንና አዋሳቶችን በየቦታቸው መለሰለትና ዳነው። አንዲት 15 ዓመት የሆናት ብላቴና ነበረች። ቅዱስ ፊቅጦርን ሲያሰቃዩት በቤቷ መስኮት ታየው ነበር። መላእክተንም በእጆቻቸው አክሊሎችን ይዘው እነርሱን በቅዱስ ፊቅጦር ራስ ላይ ሲያኖሯቸው አይታ እንዴት እንዳየች ላይ ዛብ ነገረቻቸው። እጅግም አደነቁ። ከእርሳቸውም ብዙዎች በክብር ባለቤት በጌታችን ኢየሱስ ክርስቶስ አምነው በሰማዕትነት አረፉ። ያችን ብላቴና በጌታችን አመነች። መኮንኑም ራሷን በሰይፍ እንዲቆርጡ አዘዘ። የየታ አክሊልንም ተቀበለች። ሁለተኛም ያመኗት ሁሉ ራሳቸውን እንዲቆርጧቸው አዘዘ። የሕይወትንም አክሊል ተቀበሉ። ከዚህም በኋላ የከበረች የቅዱስ ፊቅጦርን ራስ ይቆርጡ ዘንድ አዘዘ። ተጋድሎውን ፈጽሞ የሕይወትና የድል አክሊልን ተቀበለ። ምእመናን ሰዎችም ስጋውን ወስደው በከበሩ ልብሶች በድር በፍታ ገነዙት። እናቱ ማረታም ከአንጾኪያ እስክትመጣ በንጹህ ቦታ አኖሩት። በመጣችም ጊዜ ከዚያ ወሰደችው። ውብ ቤተ ክርስቲያንም ሰርታ ስጋውን በውስጡ አኖረች። ከእርሷም ታላላቅ ድንቆች፣ ታምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን።